አብርሽ ዛሬ ምን እያለ መጥቷል? ከአዲሷ ሴት ጋር ማለት ነው። እንደምትመለከቱት አብርሽ ከአዲሷ ሴት ጋር መጥቷል። በጣም ፈገግ ብሏል። በጣም ደስ ብሎታል። በፈገግታ በኩል ነው የመጣው ማለት ነው። አዲሷ ሴት ሩታን ያሳበደችውን ሴት ለማግኘት በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ ተቀላቀሉ። የሩታ ጉድ ማበቂያ የለውም። እንግዲህ ሴቶችን እየደራረበ ይህ ሰውዬ ይህን የመሰለ ሰውዬ እንግዲህ ሴቶችን ኡሬ እያስባላቸው ይገኛል ማለት ነው። ተከታተሉኝ እንግዲህ ዛሬ ይዘውት የመጡት ጉድ ተመልከቱ ልኝ ተገናኙ ማለት ነው። እንዴት እንዴት ተጠማጠሙን ያልወዳትን ቢል ይመስላችኋል? አሁን ሰውየውን ያልወዳትም ልጅቴቷዋን ቢል ይመስላችኋል ወይ ሩታና አብርሽ ተጣልተዋል። በዚህ ችሴ ምክንያት ነው የተጣሉት ማለት ነው። እንግዲህ ችሴ ማናት ለሚለው የአብርሽ የቅድሞ ፍቅረኛው ነበረች ማለት ነው። እና እንደምትመለከቷቸው ተጠማጥመው የሚላቀቁ አይመስሉም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንደምናላችሁልኝ፣ እኔ ያለውላችሁ አልሐምዱሊላ። እንዲሁም ዛሬ ይዤላችሁ የመጣሁት አጠር መጠን ያለች ቪዲዮናት ማለት ነው። አብርሽ እና የድሮ ፍቅረኛው እንዴት እንደተጠማጠሙ ተጠማጠሙ ተመልከቱልኝ። ሩታ እንግዲህ ይህንን ያየ ጊዜ እርግዝና ባይወርድ ብዬ ፈራውላት ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉልኝ። ተመልከቷቸው እንግዲህ በፈገግታ እና በሳቅ በደስታ ተገናኝተዋል ማለት ነው። ይህች ልጅ ማናት ለምትሉ ለማታውቁ የአብርሽ የቅድሞ ፍቅረኛው ነበረች አብሮ ከትምህርት ቤት የተማራት ፍቅረኛው እኛ የምናውቀው ከፍቅር ጋር እንድን ፍቅር እንዳላቸው ነበር የምናቀው ነገር ግን ደግሞ ይችም ፍቅረኛ ና ብሎ አዲስ ድራማ ይዞልን እየመጣ ነው ማለት ነው ተመልክቷቸው ሁላቸውን ፈገግታቸው ማለት ነው እኝ ብለዋል ማለት ነው እና ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ቻናሌን ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ይች መናት ለምትሉ የአብርሽ የድሮ ፍቅረኛ ትባላለች። በዚች ምክንያት ተጣልተዋል። ዛሬ የተገናኙበት በምን ይመስላችኋል? እሷ ለአብር ለሩታ እሷና እሱ እንደሚያወሩ ከሷ ላይ እንደደረበባት ስትነግራት፣ አብርሽና ሩታ በጣም ትልቅ ጠብ ውስጥ ነበሩ ማለት ነው። እና እሱ ደግሞ ላገኘሽ ሲላት በጣም ደስ ብሎኛል አለችው። ተመልክቷት አላመንኩም እንደምታገኘኝ ምናምን ብላ በጣም ደስ ብሏን ነበረ። ከዛ ከመገናኘታቸው ጥያቄውን ሲጠይቃት እኔና አንቺ ያለን ግንኙነት አሁን ላይ እንዴት ነው? እኔናችን እንደዋወላል እንዴ። በእርግጥ እንደዋወላል ግን የምንደዋወለው ደግሞ ሁል ጊዜ አይደለም ሲላት እንደዋወላለን ከፍልቅል ላይ ፍቅር የምትደርበው ለምንድን ነው እያለ አንገቷን ቀለስለስ ታደርጋለች ማለት ነው እና አንተን በማገኘቴ በጣም ደስ ብሎኛል። ለምን ነው ይህን ጥያቄ የምትጠይቀኝ? ብላ ልጅቷ አንገቷን ተግዛለኝ እንደምትመለክቷት በቃ ያኔ ደብሯታል። ለምንድን ነው ይህን ጥያቄ አትጠይቀኝ። ይህን ጥያቄ እንድትጠይቀኝ አልፈልግም ትለዋለች። አይ ይህን ጥያቄማ ጠይቅሻለሁ አለው። ምክንያቱም እንድደብርሽ አልፈልግም። ይህን ሚዲያ ላይ ያወጣሽው አንቺ እስከሆንሽ ድረስ መጠየቅ ግዴታዬ ነው ይላታል። ማለት ነው እሱ ከዛ እሷ ደግሞ አንገቷን ደፋ አድርጋ እንዲጠይቃት ወይም እንዲያወሩ ደስተኛ አይደለችም ስለ ድሮው እንዴት ነበረ? ምናምን እንዴት አየሽኝ፣ እንዴት አገኘሽኝ ሲላት፣ ተመልከቱልኝ አይኗን ጨፈን አርጋ ፈገግ ብላለች። አይ ሴቶች፣ እኛና ፍቅር ካፈቀርን እኮ ምንም ሰው የሚጎዳን አይመስለንም። የኛ ነገር እየየየየ እንዶ አብርሽ፣ አንተ ሴቶችን እንዶ ምን ነው ሰላማዊ ስልፍ ልታወጣቸው እኮ ነው። ደርድረ ሌላም ጉድ አለ ተመልካቾቼ፣ ከጀርባ ሌላ ጉድም ይኖራል ማለት ነው። እና የእውነት ይመስላችኋል ወይ ሲውሸት ይመስላችኋል? ይህ ነገር ኮሜንት ላይ እንድታስቀምጡልኝ አስተያየታችሁ ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦች፣ ሰብስክራይብ፣ ላይክ፣ ሽን ለምታደርጉኝ ከልብ ነው ማመሰግነው። አላህ ያክብርልኝ። ኢንሻአላህ በቅርቡ ደግሞ እኔም ከፍ ብዬ እንድታወኝ እፈልጋለሁ ማለት ነው። ተመልክቷቸው በፈገግታ አንዋደድም ይላል ማለት ነው እና እሱ በቃ ጉፋን ነው። ከዛም ፍቅር ይዘዋል። ከዚች ፍቅር ይዘዋል። እነኝ ቆንጆ ቆንጆ ሴቶች የት እንደሚያመጣቸው አናቅም ማለት ነው። ቤተሰብ ሁላችሁም ሰብስክራይብ፣ ላይክ፣ ሸር አድርጉ። ይሄ ደግሞ ይፋጠጣታል። አሁን ላይ ደግሞ እውነቱን መናገር አለብሽ እያለች እንዲህ እያደረገ ማለት ነው። እውነቱን ተናገረን በቃ በሩታ ጋ ላገናኝሽ እፈልጋለሁ ሲላት በጣም ተቆጣች። እንዴት ነው ሩታ ጋ የምታገናኝኝ? እኔ ከሩታ ጋር መገናኘት አልፈልግም፣ አንተን ነው ማግኘት የምፈልገው ትለዋለች። አይ እኔ ጋር እሷ ጋር ተገናኝታችሁ ስላለው ነገር እንዲታወሩ ፈልጋለሁ ሲላት ከእሷ ጋር መገናኘት አልፈልግም ብላለች። እንግዲህ ቀጣዩን ቪዲዮ የምናየው ይሆናል። ሩታ ከልጅቷ ጋር መገናኘት እንደምትፈልግ ሁላችሁም ታውቃላችሁ። እሱ ግን ከሩታ ጋር አገናኝሻለሁ ሲላት፣ እሷ ደግሞ ከሩታ ጋር መገናኘት ፍላጎት እንደሌላት ነው ልጅቷ የተናገረችው ማለት ነው። እና ቤተሰቦቼ ሁላችሁም ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ። እርጉዝ ስለሆነች ሩታ በዚህ ሰዓት ዲራማቸው ዲራማን ቢሆንም እንኳ ያው በረድ በይሮታ ማለት ነው ቱግ ቱግ ማለቱን ትተሽ በረጋ መንፈስ ሁሉንም ነገር ለማወቅ ሞክሪ ማለት ነው። ሁላችሁም እወዳችኋለሁ። ቪዲዮን ላቋረጠው ነው አንድ ጊዜ ተመልከቱ ልኝ እዚህ ጋ እንደ ተገናኙ በቃ በጣም ደስታዋን መቆጣጠር አልቻለችም። አፏንፍን እያደረገ እየተሽኮረመመች ከእሱ ጋር ማለት ነው። ቀጥ ብላ ዓይኑን እንኳን ለማየት በስልክና በዩቲዩብ እንደምትታየው አደለሽም አሁን ላይ ዓይን አፋር ሆነሻል ይላታል። አዎ ምናምን እያለሽ እሱን ስላገኘች በጣም ደስ ስላላት እሱን ቀጥ ብላ እንኳን የማየት ሞ እንትን አልኖራትም ማለት ነው ልጅቷ ይህ ማለት በጣም እንደሚፋቀሩ ውይ እንደሆነን። ቆንጆ ቆንጆ ሴቶች የት ነው የሚያመጣቸው የምር? እና ይቺ ደግሞ ከሁላቸውም ትበልጣለች መስለኛል። እርጋታዋ እዚህ ጋር እንዳየኋት ከሆነ ከፍቅር ባትበልጥም የተወሰነ እረጋ ያለች መስለኛል ማለት ነው። ሳስባቸው ፍቅርና ፍቅርም ያው ቀልቃላ ናት ግን ትሻላለች። ሩታ በጣም ጦ ጦ ጦ ተራ እንደ ማታ ነው። ቤተሰቦቼ ሁላችሁም ላይክ፣ ሼር፣ ሳብስክራይብ እያረጋቸው ቤተሰብ ሁኑ። የአብረሽ ድራማ እየቀጠላን አሁንም እነኝን ሰው ወይ እኛን ሳያሳብዱን አይቀሩም ለእነሂ ብለው። ብዙ ብዙ የመዳም ቅመሞች ለአብርሽና ለሩታ ብለው የመዳም ጫጩፎች ነው የምላቸው እንጂ የረሳሁት ነው ይቅርታ የመዳም ጫጩፎች ብር እያዋጡ ለራስዎ ሳታገባ ቁማ የቀረችሁላ ለእነ አብርሽና ለእነ ሩታ ሰርግ የደገሱት ይብላኝ ለነሱ እነሱ ሲጣሉ እነሱ ገደል ባይገቡ እና እሱን ለማየት በቃ ተመልከቱልኝ በላ ብላ ውይ የጉታ ጀራ የቡታጀራ ቆንጆ መጣቻውን ደግሞ ማለት ነው። የአብርሽ አፍቃሪ ማንተ ምን ነው? ሴቶቹን እንጆ ደርድረ ሰላማዊ ሰልፍ ዳውን ዳውን አብርሽ ዳውን ዳውን አብርሽ ልታስብላቸው ነው። ትንሽ ነው የቀራ። ሌላም ይመጣሉ ተመልካቾች የጠብቁልኝ። ሌላም ፍቅረኛ እንግዲህ ከፍቅር ውጭ ሌላ ፍቅረኛ እንደሌለው ነበር እኛ የምናውቀው። አሁን ሌላ ድራማ ይዞልን መጣ። ብሎ አፉን ከፈት አድርጎ እንዴት ነኝ እንዴት አየሽ ምናምን ይላል። ደግሞ እኮ ተመልክቷቸው ተመልክቷቸው። እስኪ ሩታ ይህንን ቪዲዮ ያየ ጊዜ ፊልም እንደምትል እርግጠኛ ነኝ ማለት ነው። እና ሩታ ጽናቱን ይስጥሽ። እንግዲህ ረጋ ብለሽ ነገሮችን ለማወቅ ሞክሪ ማለት ነው። በችኳሎ እና በመንጣጣት ነገሮችን ማወቅ አይቻልም። ቀስ ብለሽ ሴት ላይ ብልህ ስትሆን ነው ብልህ ሆኖሽ ነገሮችን ድረሽባቸው ማለት ነው። እና ይህ ሰውዬ ምናልባት ቦታ ጅራ ከሆነች አፍቅሯትም ሊሆን ይችላል። እንግዲህ እኛ የምናውቀው ነገር የለም። ድሮ ጊዜ የምናውቀው ፍቅር እንደሆነ የነበር ፍቅረኛው የምናውቀው ማለት ነው። እና አሁን ከሩታ ጋር ላገናኝሽ እፈልጋለሁ ሲላል ተመልከቱን። እንዲህም ብላ ፊቷን እንዳኮታተረችው ማለት ነው። እና ከእሷ ጋር መገናኝት አልችልም። እሱ ደግሞ እንዲህ ብሎ ያያታል። ከእሷ ጋር ከሩታ ጋር ልገናኝ አልፈልግም። እኔ ከአንተ ጋር ተገናኝቼ ደስ ብሎኛ ደስተኛ ሁን ያለውና ያለው ና በቃ ከዚህ በኋላ ከማንም ሰው ጋር መገናኘት አልፈልግም። አንተ ጋር ተገናኘሁ ብዬ ደስ ብሎኝ ሳያ፣ በቃ ከእሷ ጋር ላገናኝሽ ነው ትለኛለህ? እንዲህ ምናምን ትለዋለች ና እዚህ ቦታ እየቀጠረ ነው በነገራችን ላይ ቦታው ነው እያቀዋለሁኝ እዚህ ቦታ እየቀጠረ ነው ሴቶችን የሚያገኛቸው እሷ ደግሞ ከቡታ ጅራ የመጣሁት አንተ ላገኝ ነው ምናምን ትላለ ልጅቷ ማለት ነው እና ከቡታ ጅራ ድረስ የመጣሁት አንተን ላገኝ እንጂ ሩታ ላገኝ አይደለም የመጣሁ ትላለች አሁንም እውነት ከሆነ ፍቅራቸው እንግዲህ ወደፊት የምናየው ነው የሚሆነው ማለት ነው ሩታም እንግዲህ ያለችበትን ሁኔታ አናቅም ይህንን ቪዲዮ ስታይ እሷ ደግሞ እዚህ ጋር ያዋራት ግዴታ ነው መናገራችን፣ መገናኘት ሽከሩታ ጋር ግድ ነው ያለውን እውነታ እንድታወጭ ፈልጋለሁ ሲላት፣ አንገቷ እንዲፍታርጋ ደበራት። አሁን አንተ የኔና የአንተ ግንኙነት ውሸት ነው እያልክ ነው። በዚህ በዚህ መልኩ ነው እንዲህ ከሄዴትህን የምታመጣው እውነት ነው ብለህ ነው ትለዋለች። እና ታዲያ እኔና አንች ምን አይነት ግንኙነት አለን ሲላት አይ እኔ እናንተ ያለንን ግንኙነት መደበቅ የለብህ እውነታውን ማውጣት አለበት። ትለዋለች እና ተመልክቷል። ልጅቷ ደግሞ ግዴታ ከሩታ ከተገናኘ እንዲ ሲላ በጣም ደብሯታል። የምር ደብሯታ እሱ ደግሞ እጁ እንዲ እያደረገ ነው የሚያወራት ምናምን እና እንደ ደበራት ግልጽ ነው ማለት ነው እና ሁላችሁም ሰብስክራይብ አድርጉ ላይክ ሼር በማድረግ ቤተሰብ እየሆናችሁ ቻናሌ እንድትቀላቀሉ በትህትና ጠይቃችኋለሁ። ውድና የተከበራችሁ የሀገሬ ልጆች ውድ ኢትዮጵያውያን አሁንም ሰብስክራይብ አርጉኝ፣ አበረታቱኝ። የእናንተ ማበረታታት ፈልጋለሁ። ሁላችሁም ሰብስክራይብ አርጉ፣ ላይክ ሼር አርጉኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እንግዲህ ቀጣዩን የምናይ ይሆናል ማለት ነው በእነሱ ላይ ያለውን ነገር ቀጣይ ቪዲዮን የምንመለከት ይሆናል። ከሩታ ጋር አገናኛችኋለሁ ብሏቸዋል። ከሩታ ጋርም ከተገናኙ አሁን ይጃት እንዳልመጣ ሩታን ምናልባት ጥሩ ስሜት ላይኖራቸው ይቻላል። የችኛቱን በእኛው ጎኔ የችኛቱን በኛ ጎኔ አድርጌ እነሱን ማጣራ ስላልፈለግኩ ነው ብሏል ማለት ነው እና እውነት ከሆነ የምር እውነት ከሆነ ሩታ እና ልጅቷ የሚጣሉ ነው የሚመስለኝ። የሚያገናኛቸው ከሆነ ልጅቷም ያ እንደዚህ ዝምተኛ ሰው ሀይለኛ አይመስለኛም። በነገራችን ላይ የሚስቅና የሚጫወት ሰው እንኳ ብዙ ተንኮል አይኖረውም። እንደዚህ ዝም ብሎ አንገቱን የሚያቀለሰልስ ሰው ግን ተንኮለኛ ነው። ታውቃላችሁ አደለ? እዚህ ጋር በጣም ሌላ አለም ውስጥ ናቸው። በጣም ደስ ብሏታል። አፏነፍ እና አድርጋ ነው የምትስቀው። እና ሁላችሁም ቤተሰቦች ሰብስክራይብ አርጉኝ፣ ላይክ ሸር አርጉ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል ውድ ተመልካቾቼ። አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ።